ሰላም ጤና ይስጥልን ክቡራና ክቡራት፣ ይህ ሳምንታዊ የጥበብ ካፍታ ፕሮግራማችን ነው። እንኳን ደህና ምጡ አቶ ሰርጸ። እስከ ዛሬ ድረስ በፍልስፍና እና በተለያዩ የጥበብ ስራዎች እናውቁታለን። ዛሬ ግን በአዲስ መጽሐፍ ተገኝተውልናል። የጻፉትን መጽሐፍ ከሌላው ለየት በማድረግ ሃይማኖታዊ መጽሐፍን ጽፈውልናል። ከምን አንጻር ነው ወደዚህ መጽሐፍ ሀሳቦት ሊቀይሩ የቻሉት ይህን ቢያብራሩልን? ጥሩ ጥያቄ ነው። ያው እንግዲህ እኔ ከዚህ ቀደም ስራዎችን ስሰራ የነበረው ከኔ በፊት የነበሩ ፈላስፎች የነበራቸውን ቢሊጂ መጽሐፎችን በማንበብ የራሴ ምልከታ ነበር ስሰጥ እና ጽፌ ነበረው ማለት ነው። ከዚህ በኋላ ግን በአንድ አጋጣሚ በጨለማው ግርማ ኮከብ ደመቀ በመከራው ጥናት ይህን ዓለም ናቀ። መምህር ሆኖ ሳለ ከመማር ያራቀ የትቢትን ይረት በትትና ተዋርዶ ደረቀ።

ቤተሰብ ሁሉ ሰላም። እግዚአብሔር ይመስገን። እንዴት ነው? አለን፣ ይመስገን ነው። የምትሰራውን ስራ ያው ሰምቻለሁ፣ ቆንጆ ቆንጆ ስራ እንደምትሰራ። ምን ምንድን ነው ግን የምትሰሩት? የተለያዩ የቤት እቃዎች፣ እንጨቶች ላይ ነው የምንሰራው። አልጋ፣ ሶፋ፣ ወንበሮች፣ የተለያዩ ነገሮች እንሰራለን። አይ ጥሩ። ያው ለዚሁ ጉዳይ ነው ያስጠራው። እኔ በሞያ የደራሲና ሀያሲ ስለሆንኩ ብዙ ሰዓቴን የማጠፋው ወንበር ላይ ተቀምጬ ነው እና ያው ወንበር ላይ ብዙ መቀመጤ ለጀርባ ህመም ሳያጋለጠኝ ስላልቀረ ጀርባዊ መፍትሄ እንዲሆን በራሴ ዲዛይን ያዘጋጀሁት ወንበር ነበርና እሱም እንድሰራል ነበር ያስጠራ። እሺ፣ ችግር የለም። ድህኖትን ይሰጡኝና ወይም ደግሞ ያሳዩኝና በአጭር ጊዜ ውስጥ ሰርቼ ያስረክብዎታለሁ። መኝታ ቤት ረስቼው መሰለኝ። ተስፋ አደርጋለሁ። ተማሪዎች፣ እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን። ጥያቄ ነበረኝ። እሺ። የሰው ልጅ ስንት ልደት አለው? የሰው ልጅ ሁለት ልደት አሉት። የመጀመሪያው ከእናቱ ማህፀን የሚወለድበት ሲሆን ሁለተኛው ወንድ ልጅ በአርባ ሴት ልጅ በሰማኒያ ከአብራ ከመንፈስ ቅዱስ የሚወለዱበት ነው። አሁን ከሰው ጋር ስለሆንኩ ማለት የሥራ ላይ ማታ ስመጣ ይበልጡን እናብራራለን። ይቅርታ አይ ችግር የለም። እኔ የምለው ግን ይህ የምታወራው ነገር አሁን ጥቅሙ ምንድን ነው? በዳግም እጻት ያምናሉ? በሚገባው በሚገባ አምናሉ። የሰው ልጅ ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ማየት እንደማይችል አያቆምን በጨለማው ግርማ ከደመቀ በመከራው ጽናት ይህን ዓለም ናቀ። መምህር ሆኖ ሳለ ከመማርያር የክርስቶስ ልደት አንደኛው ወይም ደግሞ የመጀመሪያው ዓለም ከመፈጠሩ በፊት ከአብ ያለ እናት አብና ህሎ በባሂሪ በመለኮት የሚተካከል ሆኖ የተወለደ ሲሆን ይህም በምድር በምናውቀው መወለድ ሳይሆን ጊዜ ቦታ የማይገድበው የማይወስነው ረቂቅ የሆነ ልደት ነው። አብ ወላዲ ቢሆን ወልድ ተወላዲ ቢሆንም መቅደም መቀዳደም የለባቸውም። ሁለተኛው ደግሞ ከሰማየ ሰማያት ወርዶ ከእመቤታችን ከቅድስት ድንግል ማርያም ተወልዷል። ከስጋዋ ስጋ ከነብሷ ነብስ ነስቶ የተወለደው ነው። ይህ ልደት ከአብ ያለ እናት እንደተወለደው ሁሉ ከመቤታችንም ሲወለድ ያለ አባት ነው፣ ወይም ደግሞ አባት አላስፈለገውም። ይህ መወለድ የሰው መወለድ ሩካቤ እንደሚያስፈልገው ሁሉ እንዲሁ ለክርስቶስ ዘእንበለ ሩካቤ ወይንም ያለ ሩካቤ እንዲሁ በመንፈስ ቅዱስ ነው እንጂ እንደማለት ነው። የክርስቶስ ልደት ሁለት ነው ስንል እኛ በምናውቀው ወይም ደግሞ በምንረዳው የመውለድ ስርዓት ሳይሆን በመንፈስ ቅዱስ ገላጭነት፣ በመንፈስ ቅዱስ አሳዋቂነት ነው። ወይም እኛም በምናውቀው ተመራምሮ አይደለም፣ በእምነት በማመን የሚታወቅ ነው። ይሄ የሰው ልጅ ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ማየት እንደማይችል አያቁምን? እስኪ ወይ እደውለትና ከሱ ልልኩ፣ ስልኩ ልቀበል እሺ። ቶሎ ደው ይላል። ው ቤት እግዚአብሔር ይመስገን። ሰላም ነው። ከመሸ በሰላም ነው እ በጨለማው ግርማ ኮከብ ደመቀ በመከራው ጽናት ይህን ዓለም ናቀ። መምህር ሆኖ ሳለ ከመማር ያራቀ የትቢትን ሰው እንዴት ዳግመኛ ሊወለድ ይችላል? ጌቴ፣ በሰላም ነው? ከመቼ የመጡት? ማለት የእርስዎ ከሚመጡ እኮ እኔ ራሴ መምጣት ይችል ነበር ቢደውልልኝ። እሱን ተው እና ሰው እንዴት ዳግመኛ ሊወለድ እንደሚችል ብቻ ንገረኝ። እሺ ችግር የለም፣ ይረጋጉ። ቤተክርስቲያን ለሁሉ መልስ አላት። አረፍ ይበሉና እስከዛ ቁጭ ብለን እንወራለን ቀ በጨለማው ግርማ ኮ ሰው እንዴት ከተወለደ ከሸመገለ ካረጀም በኋላ እንዴት ሊወለድ ይችላል? ሁለተኛ ደግሞ ወደ እናቱ ማኅጸን እስከቱ ይወለድ ዘንድ ይቻላል? ይህ ቃል ጌታችን ኢየሱስ ክርስቶስ ለኒቆዲሞስ ያስተማረው ቃል ነው። ብዙ መጽሐፍ ሲጽፉ ሲያነቡ የዮሐንስ ወንጌል ምዕራፍ ሶስትን አላነበቡ ዳግመኛ ካልተወለደ ያለው ሁለተኛ በእናቱ ማኅጸን ገብቶ ይወለድ ዘንድ ሳይሆን ከግዙፍ ስጋ የሚወለድ ግዙፍ ነው፣ ከረቂቅ መንፈስ ቅዱስ የምትወለድ ነፍስ ረቂቅ ናትን ነው። ይህ የሚሆነው በመንፈስ ቅዱስ ነው። አዳምና ሔዋን ሲፈጠሩ በአፋስ ትንፋስ እፍ ብሎ ልጅነትን ጸጋ መንፈስ ቅዱስን ሰጥቷቸዋል። ነገር ግን አዳም የተሰጠውን ትዕዛዝ በመጣሱ ልጅነቱን አጥቷል። ይህ ልጅነቱን ይመለስለት ዘንድ ወንድ ከሆነ በአርባ ቀኑ ሴት ከሆነች በሰማኒያ ቀኗ ተጠምቀው ልጅነትን ያገኛሉ። ያመነ የተጠመቀ ይድናል የሚለው ቃል ያመነ ይጠመቃል፣ የተጠመቀ ደግሞ ያምናል። ሁለቱም የሚለያዩ ቃል አይደለም። እንደውም ለመጠመቅ የሚከለክነው አለማመን ነው። በመንፈስ ቅዱስ አሰራር በውሃ ውስጥ ይህ ይፈጸማል። የእግዚአብሔር ልጅ መሆን ጥምቀትን የማያከብሩ ፈያታዊ ዘየማን በመጥቀስ በቀኙ የተሰቀለው አልተጠመቀም የሚሉ ነው። ለጥምቀት አርአያ ሆኖ በማየ ዮርዳኖስ በዕደ ዮሐንስ የተጠመቀውን ጌታችንን ትቶ ዳግመኛ ያመነ የተጠመቀ ያለውን ትእዛዝ ችላ ብሎ ወንበዴን መጥቀስ ከእምነት መሸፈት ማሰብ፣ እኔም ወንበዴ ነኝ ብሎ መናገር ነው። ይህ ታሪክ እንጂ መመሪያ አይደለም። ጃንደረባው ባኮስ ወደ ውሃ ደረሱ። ጃንደረባው እነሆ በውሃ እንዳልጠመቅ የሚከለክለኝ ምንድን ነው አለ። በፍጹም ልብህ ብታምን ተፈቅዶልሃል አለው። በውሃም ተጠመቀ። ውሃ የሐሙስ ስነ ፍጥረት አስገኝታለች። ውሃ በራሱ ኃይል ኖሯት አይደለም በእግዚአብሔር ትእዛዝ እንጂ፣ አሁንም በውሃ ጥምቀት የእግዚአብሔር ልጅነትን እንኖራለን። የውሃ ጥምቀት ለመፋቅ የሚደረገው ከንቱ ነው። የውሃ ጥምቀት ከክርስትና ጋር በተገናኘ እንጂ ሌላ ትርጉም የለውም። የውሃ ጥምቀት አልጠመቅም የሚል ከውሃ ርቀው በደረቅ መሬት ላይ የሚኖሩ ናቸው። አብይ አሳ ክርስቶስ አብነት የምናደርገው ንዑሳሳ ግን እኛ ከውሃ የተወለድንን ከዚህ የመኖር ውጪ ምንም አማራጭ የለንም። ሰው ከውሃ ካልተወለደ ህይወት የለው። ለምን ለወንድ አርባ ለሴት ሰማንያ ቀን ሆነ? ይሄ ራሱ በወንድና በሴት መካከል ልዩነት ነው ያመጣ። ፈላስፋና አዋቂ መሆኑ ታዲያ ምኑ ላይ ነው? ለወንድ አርባ ቀን ለሴት 80 ቀን ያልነው እርስዎ እንዳሉት ለማበላለጥ ሳይሆን አዳም ከተፈጠረ በ40 ቀኑ ሄዋን ከተፈጠረች በ80 ቀኗ ምሳሌ በማድረግ በ40ና በ80 ቀን እንዲጠመቁ ስርዓት ያዘናል። ወንድ ልጅ በተወለደ 33 ቀን እስኪሆነው ድረስ እናቲቱ ከደማት ነፃ በውሪትም የመንጻቷ ቀን ካለቀ ከአንድ ሱባዬ ወይንም ከሰባት ቀን በኋላ ወደ ቤተ ክርስቲያን እንድትገባ ሴትም ልጅ ከተወለደች 66 ቀን ከደማ ተነጻ። ይህም የመንጻቷ ቀን ካለቀ ከሁለት ሱባኤ ወይም ከ14 ቀን በኋላ ወደ ቤተ ክርስቲያን ትገባለች። ለምን ጌታ ተጠመቀ? አምላክ ሆኖ ሳለ እንደኛ የአምላክ ልጅነት የማያስፈልገው ሆኖ ሳለ መጠመቁ ስለምንድን ነው? ጌታችን ኢየሱስ ክርስቶስ የተጠመቀው አዳም ያጣውን ልጅነትን ሊመልስለት ሲሆን አንድም ልጅነቱን ያጣው በ30 ዓመቱ ነውና ክርስቶስ 30 ዓመት ሲሆነው ልጅነትን ሊመልስለት ይሰጠው ዘንድ ተጠመቀ። ክርስቶስ አርያ ሊሆነን ዘንድ ተጠምቆ ተጠመቁ ብሎ አዘዘ። ከዛ በኋላ ራሴን በመታዘብ እየሄድኩበት ያለው መንገድ ትክክል እንዳልሆነ ተረድቼ ስለ ነገረ መለኮት ከአባቶቼ በመጠየቅ እና መጽሐፍ በማንበብ ይህንን መጽሐፍ ልጽፍች ያለው ማለት ነው። በመጽሐፍ ውስጥ የሰው ልጅ በሶስት ዓለማት ይኖራሉ የሚል አለና፣ ይህን ቢያብራሩልን እባክዎ። ያው ይሄ አሁን የጠየከኝ ጥያቄ መጽሐፉ ላይ ያለ ነገር ነው። የሰው ልጆች በሶስት ዓለማት ላይ የሚኖር ፍጡር ነው ይላል። አንደኛው ዓለም ለአንደኛው ዓለም የመሰናዱ ዓለም ነው። አንደኛው ጅማሪ ሲሆን፣ ሁለተኛው መሸጋገሪያ ነው። ሶስተኛው ዓለም ግን መኖሪያ ነው። ስለዚህ ስንት ዓለም አለ ማለት ነው? የሶስት ዓለም አለ ማለት ነው። የማሕፀን ዓለም ቁሳዊ ዓለምና ሰማያዊ ዓለም በመባል ይታወቃሉ። ከዓለማት የመጀመሪያው ዓለም የማሕፀን ዓለም ነው። የማሕፀን ዓለም ጠባብና ጨለማ፣ ዘመኑም አጭር ነው። ዘጠኝ ወር ከአምስት ቀን በማሕፀን የሚኖር ፅንስን ለማሕፀን ዓለም የሚጠቅም ለቀጣዩ ዓለም ግን የሚጠቅም እጅና እግር፣ አይንና አፍንጫ በማብቀል ይዘጋጃል። በማሕፀን ዓለም ስራ የለም። እጅ ምን ይሰራል? በማጸን ዓለም መንገድ የለ፣ ማየት የለ። አይን ምን ይሰራል፣ እግር ምን ይሰራል ብንል እነዚህ አካል ክፍሎችን ሳያበቅል የተወለደ ህፃን በዚህ ዓለም ለመኖር ይቸገራል። ስለዚህ ጽንሱን ለማጸን ዓለም የማይጠቅም ለቀጣዩ ዓለም ግን የሚጠቅም የሰውነት ክፍሎችን በማብቀል ይዘጋጃል ማለት ነው። ቀጣዩ ዓለም ግዙፍ ዓለም ነውና ጽንሱን ግዙፋዊ ዝግጅትን ያደርጋል። ጊዜው ሲደርስም በምት ተገፍቶ ይወለዳል። በማዕፀን ዓለም ዋነኛው የህልውና ሞተር የሆነው የእንግዴ ልጅ ተብሎ የሚጠራው ነው። ጽንሱ የእንግዴ ልጅ በሴት እንቁላልና በወንድ ዘር ግንኙነት የተፈጠረ ጽንስ ነው። ጽንስ ህልውና እንዲቀጥልና ወደ ሙሉነት እንዲያድግ የሚረዳ ከተወለደ በኋላ ግን ለአንድ ቀን እንኳን የማይጠቅም ይሆናል። ለጽንስ ያለ እንግዴ ልጅ ህልውና በማህፀን ባይታሰብም ህፃኑ ጊዜው ደርሶ በምት ተገፍቶ ሲወጣ ስራው ያቆማል ማለት ነው ከዚያ በኋላ ጥቅም የለውም። ከዓለማት ሁለተኛው ይህ የምንኖርበት ቁሳዊ ዓለም ነው። ይህ ቁሳዊ ዓለም ከማኅፀን ዓለም ይልቅ ሰፊ ነው። እንደ ማኅፀን ዓለም ጨለማ ሳይሆን ከፊል ብርሃን ነው። ዘመኑ ዘጠኝ ወር ከአምስት ቀን ሳይሆን ነቢዩ እንደተናገረው ሰባ እና ሰማንያ ዓመት ነው። አዎ ይህ ዓለም ከፊል ብርሃን ነው። አንድ ቀን ብለን የምንጠራው 24 ሰዓት ራሱ 12 ሰዓቱ ጨለማ፣ 12 ሰዓቱም ብርሃን ነው። እንዲሁም ሕይወት ደስታ ሐዘን ነው፣ ከፍታ ዝቅታ፣ ፈራጅነት ተከሳሽነት፣ ክብርና ውርደት፣ ስልጣን እስራት የሚፈራረቁበት ሁለት መልክ ያለው ዓለም ነው። በማኅፀን ዓለም የሚኖር ጽንስ ለማኅፀን የማይጠቅም ለቀጣዩ ዓለም ግን የሚጠቅም እጅና እግር በማብቀል እንደተዘጋጀ በዚህ ዓለም ላይ የሚኖር ሰው ለዚህ ዓለም ሞኝነት የሚመስል ለቀጣዩ ዓለም ግን የሚጠቅም እምነት እና ፍቅርን በማፍራት ይዘጋጃል። በማኅፀን ዓለም የሰውነት ክፍሎችን ሳያበቅል የተወለደ በዚህ ዓለም ላይ ለመኖር እንደሚቸገር፣ እንዲሁም በእምነትና በፍቅር ሳይዘጋጅ ወደዚያኛው ዓለም ለመኖር የሄደ ሰው ይቸገራል። ሰማያዊ ዓለም የእምነት ዓለም ነው። ያልተዘጋጀ በእምነት ዓለም ለመኖር ይቸገራል። ዛሬም እግዚአብሔር ሲጠራል እንኳን መቅረት መዘየት አይቻልም። ያ ቀን በምክንያት መቅረት የለም፣ ምክንያቱም መሄድ ብቻ ነው። ሶስተኛው ሰማያዊ ዓለም ነው ስንናገር ብዙ ሰዎች ማን አየው ይላል። ሰው በማየት ብቻ የተወሰነ ፍጡር አይደለም። ሳና እየተቀበልናቸው ብዙ ነገሮች አሉ። አየርን አይተነው ነው አይተነው አናውቅም፣ ስላለመኖሩም ግን አንጠራጠርም ሰማይ ዓለምም የገዛ ነፍሳችንን አይተናት አናውቅም። ስለ መኖሯ ግን አንጠረጠርም። እንደ ማህፀን ዓለም ጨለማ፣ እንደ ቁሳዊ ዓለም ከፊል ብርሃን ሳይሆን ሙሉ ብርሃን ነው። በዚህኛው ዓለም የሚያበራው የእግዚአብሔር ክብር ነው። ባለ የእግዚአብሔር ክብር ራዩ እንዳየው ማለት ነው። ለከተማይቱም ስለሚያበራ መብራቷን በጉ ስለሆነ ጸሐይም ወይም ጨረቃ እንዲያበሩላት አያስፈልጋትም ነበር። ሰማያዊ ዓለም ዘመኑ ዘጠኝ ወር ከአምስት ቀን ወይም ሰባና ሰማንያ ሳይሆን ቀ እስከ ከ የማይባል ዘላለም ነው። ሰማያ ዓለም ሙሉ ብርሃን ነው። ከተደሰቱ ማዘን፣ ከገቡ መውጣት፣ ከከበሩ ውርደት፣ ከተሾሙ ሽረት የሌለበት ዓለም ነው። የወዲኛው ዓለም ፍርድ የረጋበት ዓለም ነው። በዚያ ዓለም ላይ ፍርድ አልጸና ብሎ ያረጋጋ ሲባረኩ ክፎች ሲቀጡ ስናይ፣ ድሮ ክፉ መስራት ዋጋው እንደዚህ ነው እንላለን። በተቃራኒ ጻድቃን ሲጨነቁ ክፎች ሲደሏት ስናይ ደግሞ እሮስ። የእች ዓለም ለመልካሞች መች ትሆናለች? እንላለን። የወዲያኛው ዓለም ግን ፍርድ የረጋባት ዓለም ናት። ጻድቃን በዘላ ዓለም ፍስሀ አጣንም በዘላለም ሐስር ይኖራሉ። ያኛው ዓለም የእድር ጥሩንባ የማይነፋበት የጊዜ ድንበር የሌለው ዘላ ዓለም አይ ነው። በማዕፀን ዓለም የሚኖር ፅንስ ለቀጣዩ ዓለም ቁሳዊ ዓለም ነውና ግዙፋዊ ዝግጅት አደረገ። የወዲያኛው ዓለም ደግሞ መንፈሳዊ ነውና ሰውየው መንፈሳዊ ዝግጅትን ያደርጋል። በአብ ተወልድና በስመ ክርስትና መንፈሳዊ ፍሬ ይዘጋጃል። ስለዚህ መጽሐፉ አጠቃላይ እዚህ ላይ ያጠነጠነ ነው። ይህን ነገር ተረድቼ እንድጽፍ ላደረገኝ ምስጋኔን ለመምህር አሸናፊ ተክሙ ከልብ ከልብ ምስጋኔ ማቅረብ እፈልጋለሁ። ለወገሜም ለአይምሮም ትልቅ የሆነ መድኃኒት የሰጠኝ በድጋሚ በጣም አመሰግናለሁ። በጣም የሚያስደንቅ ታሪክ ነው። በዚሁ አጋጣሚ እንኳን ደሳሉ ስልሉ እፈልጋለሁ ተመልካቾቻችን የዛሬው ፕሮግራማችን ይህን ይመስላል። በቀጣይ ሳምንት እስከንገናኝ ቸርን ሰንብት።